ኬት ነው ያገኙት? ማን ነው እንደዚህ ያስተማረው? የመጀመሪያ የወንጌል ጻፊዎቻችን ሐዋርያቶችና ነቢያት እንደዚህ አይነት አስተምሮ ነበራቸውን? ኢየሱስ ክርስቶስን እንደዚህ ነው የገለጡት? ኢየሱስ ክርስቶስን እንደዚህ ነው ያስተማሩት? ኢየሱስ ክርስቶስን እንደዚህ ነው የሰበኩልን? ወዳጆቼ አንድ ሀሳብ ለማንሳት ፈልጋለሁ ዛሬ። ይህም እነዚህ የይሖዋ ምስክሮች በማለት ራሳቸውን የሚጠሩ የእምነት ክፍሎች ዛሬ በምድራችን ላይ እያራመዱትና በብዙ ሚሊዮን ኮፒ እያሰራጩት ስላሉት መጽሐፋቸውና አስተምሯቸው አንዳንድ ነገሮችን ዛሬ ለማንሳት ወዳለሁኝ። እንግዲህ ይሄ በእጅ የምትገኙ የምትመለከቱት እና በእጅ የሚገኘው ይህ የመጠበቂያ ግንብ ትራክት በነሱ የእምነት ተቋማት በየጊዜ እየታተመ በዓለም ዙሪያ ከሶስት ሺህ በላይ በሆኑ ቋንቋዎች እየተተረጎመ እየተሰራጨ ያለ ትራክት ነው። እንግዲህ እዚህም የሚታገኙት ወይም የምትመለከቱት መጽሐፍ መጽሐፍ ቅዱስ ምን ያስተምራል በሚለው ርዕስ በጣም በስፋት እያሰራጩት የሚገኘው የእነሱ መጽሐፍ ነው። እንግዲህ በእነዚህ መጽሐፍት ውስጥ ብዙ የሆኑ ሰፋፊ የሆኑ አያሌ የሆኑ ርዕሶችን በማንሳት ይዳስሳሉ። በጣም የሚገርምኝና የሚያሳዝንኝ ነገር እነዚህ ሰዎች ይህንን ስልሳ ስድስቱን መጽሐፍ እኛ የምናምነውን ስልሳ ስድስቱን መጽሐፍ በእጃቸው ይዘው መሳታቸውን። ስልሳ ስድስት መጽሐፍ እናምናለን እላለን፣ ጴጥሮስ ያስተማረውን ጳውሎስ ያስተማረውን የሰበከውን፣ ሐዋርያቶቹ፣ ነቢያቶቹ ያስተማሩትን እናምናለን እንቀበላለን የሚሉ ሰዎች ናቸው። እንግዲህ እንደዚህ አይነት ስህተት ትምህርት የሚያስተምሩት ማለት ነው። ስለዚህ ምናልባት ዛሬ በዓለማችን ላይ በብዙ ሁኔታ በጣም በበርካታ ሁኔታ እየተበራከቱ እና በየአቅጣጫ በገጠር በከተማ ይህንን ትምህርታቸውን እያሰራጩ ያሉበት ሁኔታ ስላለ፣ ይህንን ትምህርት የምትሰሙት ይህንን ቪዲዮ የምትሰሙ ሰዎች ምናልባት የአስተምሯቸው ዋና ሀሳቡ ምንድን ነው የሚልሆን በአንድ ርዕስ ላይ ለማንሳት ፈልጋለሁ። ግንዛቤን ለመስጣት ያህል ማለት ነው። ግንዛቤን ለመስጣት ያህል እና ከእንደዚህ አይነት ከተምታታ አይነት ትምህርት እንድትጣበቁ እና ከእንደዚህ አይነት ከረቀቀ ሲተት ራሳችሁን መንጋችሁን እንጠብቁ ዘንድ ይህንን ሀሳብ ሼር ለማድረግ ውድጃለሁኝ። እንግዲህ እነሱ ከሚያራምዱበት ከበርካታ አይነት የሲተት ትምህርቶች መካከል አንደኛው በክርስቶሎጂ ዙሪያ ላይ የሚያስተምሩት ትምህርት ወይም በክርስቶስ ማንነት ዙሪያ የሚያስተምሩት ትምህርት ነው። በዚህ በመጠበቂያ ግንብ በሚለው ትራክታቸው ላይ በገጽ አስር ላይ እንዲህ የሚለውን ኢየሱስ ክርስቶስን በተመለከተ ያሰፈሩት ሀሳብ አለ ያሰፈሩት ሀሳብ አለ። ኢየሱስ ከሌሎች ፍጥረታት ሁሉ የተለየ ነው። ምክንያቱም ይሖዋ በቀጥታ የፈጠረ እርሱን ብቻ ነው። በጣም የሚገርም ነው። ምክንያቱም ይሖዋ በቀጥታ የፈጠረው እርሱን ብቻ ነው የሚለውን ማለት ነው። በቀጥታ የፈጠረው ይሖዋ ማለት እግዚአብሔር አብ በቀጥታ ከፈጠራቸው ፍጥረታት መካከል በቀጥታ የፈጠረው እርሱን ነው የሚለውን ሀሳብ ማለት ነው። ታዲያ እርሱ በቀጥታ የተፈጠረ ከሆነ ሌሎች በተዘዋዋሪ ኢንዳይሬክት የተፈጠሩ ናቸው ማለት ነው? ወይም ምን ለማለት ፈልገው ነው? እግዚአብሔር አብ አስቀድሞ ክርስቶስን ፈጠረና በክርስቶስ ኢየሱስ ደግሞ ሌሎች ፍጥረታትን ፈጠረ የሚልሆን ሀሳባቸውን ለማከል ወይም ለማጽናት ስሉ ነው። ይህንን በቀጥታ ይሖዋ ክርስቶስን መጀመሪያ ፈጥሯል የሚለውን አስተምሯቸውን የሚያራምዱት ማለት ነው። ከየት እንዳገኙት እኔ ይገርመኛል ወዳጆቼ። ስልሳ ስድስት መጽሐፍት እናምናለን እናምናለን እንሰብካለን የሚሉ ሰዎች ይህን አስተምህሮ ከየት እንዳገኙ ይገርመኛል። ይሖዋ ወይም እግዚአብሔር አብ በቀጥታ ክርስቶስን ፈጥሯል የሚለው ሀሳብ ከየት የተገኘ፣ ከየት የተመነጨ፣ ከየት ድራው የተደረገ ትምህርት እንደሆነ እኔ ይገርመኛል። ምክንያቱም እነሱ በእጃችን ይዝናል የሚሉት እና በእጃችን ያለው ስልሳ ስድስቱ መጽሐፍት ክርስቶስ ኢየሱስን እንደዚህ አያቀርበንም። ክርስቶስ ኢየሱስን እንደዚህ አይደለም የሚያስተምረን። ክርስቶስ ኢየሱስን እንደዚህ አይደለም የሚገልጠን ማለት ነው። ይልቅ መጽሐፍ ቅዱሳችን ውስጥ ኢየሱስ ክርስቶስ ፐርሶናሊቱን በምንመለከትበት ጊዜ ፍጹም ሰውና ፍጹም አምላክ ሆኖ የቀረበባቸውን ክፍሎችን በምንመለከትበት ጊዜ ኢየሱስ ክርስቶስ ፍጹም አምላክ ሆኖ የቀረበባቸው ክፍሎች ላይ እርሱ ፈጣሪ እንደሆነ ወይም አምላክ እንደሆነ የሚገልጡ የመጽሐፍ ቅዱስ ክፍሎችን ነው የምናገኘው ማለት ነው። የመጽሐፍ ቅዱስ ክፍሎችን ነው የምናገኘው ለምሳሌ ወንጌላ ዮሐንስ ምዕራፍ አንድ ላይ በምንመለከትበት ጊዜ በመጀመሪያ ቃል ነበር ቃልም በእግዚአብሔር ዘንድ ነበር ቃልም እግዚአብሔር ነበር የሚለውን ቃል እናነባለን በቃ ይህ ቃል ክርስቶስ ኢየሱስ ነው ይህ ቃል እግዚአብሔር ራሱ ነበር መለኮት ነበር ፈጣሪ ነበር ነው ዮሐንስ የሰበከልን ዮሐንስ እንደዛ ነው ያስተማረን ጳውሎስም በፊልጵሶስ መጽሐፍ ምዕራፍ ሁለት ቁጥር ስድስት ላይ ስንመጣ እርሱ በባሕርይው አምላክ ሆኖ ሳለ ነው የሚለው። ሌትራሊ ማለት ቃል በቃል ጳውሎስ የሰበከው ስብከት ይሄ ነው። ዮሐንስም ወንድማችን ሐዋርያው ዮሐንስ የሰበከልን ወይም ያስተማረን ትምህርት ይሄል ነው፣ ኢየሱስ ክርስቶስ አምላክ እንደሆነ የሚገልጥ ማለት ነው። እና አያሌ የሆኑ የመጽሐፍ ቅዱሶ ክፍሎችን ታገኛላቸው ማለት ነው፣ ኢየሱስ ክርስቶስ ቃል በቃል አምላክ እንደሆነ የሚገልጠው ማለት ነው። ለምሳሌ ዮሐንስ ወንጌል ምዕራፍ ላይ ቶማስ የተናገረው አምላኬ ጌታይም ብለው ኢየሱስ ክርስቶስን የተናገረው ማለት ነው። አምላኬ ጌታይም። ስለዚህ ኢየሱስ ክርስቶስ የቶማስ አምላክ ከሆነ የኔ አምላክ የማይሆንበት ምንም ምክንያት የለም ማለት ነው። የነሱም አምላክ የማይሆንበት ምንም ምክንያት የለውም። ወዳጆቼ ምናልባት እነሱ በእጃቸው ይዘው የሚራመዱት ኒው ወርልድ ትራንስሌሽን የሚለው መጽሐፍ የእነሱን እምነታቸውንና አስተምሯቸውን በሚያጸና መልኩ አረቅቀው አዘጋጅተው ኢዲት አድርገው ያዘጋጁት መጽሐፍ ምናልባት እነዚህን ቃላት ወይም የክርስቶስ ኢየሱስን አምላክነትን በቀጥታ የሚያጎሉ በቀጥታ የሚያመለክቱ ቨርሶችን አሾልኮ እና አንሻፍፎ ነው የሚፈታው ማለት ነው። የእነሱን መጽሐፍ አግኝታችሁ ብታነቡ ይህንን ነገር ታገኛላችሁ ማለት ነው። እና መጽሐፍ ቅዱስ ግን ኢየሱስ ክርስቶስን በተመለከተ የኢየሱስ ክርስቶስን አምላክነትን በተመለከተ በቀጥታ እርሱ አምላክ እንደሆነ እና ፍጥረታትን በሙሉ የፈጠረ ራሱ እንደሆነ ሁሉ በእርሱ ሆነ ሁሉ በእርሱ ተፈጠረ ከተፈጠረ ከሆነ አንዳች ያለ እርሱ የሆነ እና የተደረገ የለም የሚለውን ቃል ነው መጽሐፍ ቅዱሳችን የሚያስተምረን ማለት ነው። ወዳጆቼ እንግዲህ ዛሬ በአጭሩ ለመናገር ወይም ለማሳያት አስተምሯቸው ምንድን ነው? ምን አይነት ትምህርት ነው ይዘው በምድራችን ላይ እየተመላል እየተራመዱ እየዞሩ ያሉት የሚለውን ግንዛቤን ለመስጣት ያክል ነው። ዛሬ ይህንን ያነሳሁት በጣም በርካታ የሆኑ የስህተት አስተምሮዎች አሉ። እግዚአብሔር ብልና ቢፈቅድ በሚቀጥሉ ቪዲዮዎች ላይ የእነሱን ስህተታቸውን በመጽሐፍ ቅዱስ በቃለ እግዚአብሔር እያመዛዘንን እያነጻጸረን የምንመለከትበት ይሆናል ማለት ነው። እንግዲህ ይህንን ለሌሎችም እንዲደርስ ይህንን መልእክት ሼር አድርጉ። እግዚአብሔር አምላክ ባርካችሁ ተባረኩ።